አንድ ሰው ለሚወደው ሰው ሲ መክፈል ያለበት መስዋዕትነት ምን ያህል ነው ብላችሁ ታስባላችሁ? ይች ልጅ የምትወደውን ሰው ለማግኘት ስትል ከብዙ አፍቃሪዎች ተሽላ ለመገኘት የምታደርጋቸውን አስገራሚ ጥረቶች በዛሬው የፊልም እይታችን እንመለከታለን። ፊልሙን ከመጀመራችን በፊትም ቪዲዮን ላይክ፣ አዳዲሶች ደግሞ ቻናሉን ሰብስክራይብ በማድረግ እኛም መቀላቀል ትችላላችሁ። ፊልማችን ሲጀምር ሽን የተባለች የሃይስኩል ተማሪ እያስተዋወቀን ሲሆን ሽን ወደ አዲሱ ትምህርት ቤቷ ከተቀላቀለች ዛሬ ገና ወደ ትምህርት ቤቱ ስለመጣች የመማሪያ ክፍሏን በመፈለግ ላይ ትገኛለች። እናም በዚህ ጊዜ በድንገት ጅሽ ከተባለ ልጅ ጋር ትጋጭና ልትወድቅ ስትል ጅሽ በፍጥነት ይዟ ከመውደቋ በፊት ቢታደጋትም በምላሹ ግን ስልኩ አምልጦት ይወድቅበታል። ሽንም ከመውደቅ ስላዳና ጅሽ ልታመሰግነው ቃላት እየመረጠች ሳለ አንድም ቃል ከመናገሯ በፊት ጥሏት ይሄዳል። በቀጣይ አዳዲስ ተማሪዎችን የመቀበል ዝግጅት ስለነበር የትምህርት ቤቱ አስተዳዳሪ ይሽ ለተማሪዎቹ በማስተዋወቅ ከፍተኛውን የአይኪ ውጤት 200% እንዳመጣ በመናገር ለተማሪዎቹ ያስተዋውቀዋል። ይሽን በመቀጠል ለዚህ ክብር ያበቃኝ እግዚአብሔር ነው ብሎ ንግግሩን ሲጀምር ሙሉ አዳራሹን የሞሉት ሴቶች ጭብጨባቸውን ሞቅ ሞቅ ያደርጉታል። ሽንም እዚያው ስለነበረች ብዙ ሴቶች ይሽን እንደሚወዱት ስታውቅ እሷም ከእነሱ ቀድማ እሱን የግሏ ማድረግ እንዳለባት ታስባለች። ነገር ግን ከፍተኛ ውጤት ያላቸው ተማሪዎች ህንፃ ለብቻ ስለሆነ ከሱ ጋር በቀላሉ መገናኘት እንደማትችል ትረዳለች። ጂሽ በትምህርቱ ላይ ብቻ ሳይሆን አንዳንድ ፈጠራዎችን በመስራት ላይም ልዩ ችሎታ ያለው ሲሆን ከዚህ በተጨማሪም ከባባድ የሚባለ የሂሳብ ፕሮብሌሞችን በመፍታት ክህሎቱ በትምህርት ቤቱ ይበልጥ እንዲታወቅ አድርጎታል። በቀጣይ ለሺኒና ለሌሎቹ ሴቶች ጂሽ ምግቡን በልቶ ከካፌ እንደወጣና በቅርቡ በእነሱ ህንፃ አጠገብ እንደሚያልፍ ይነገራቸውና ሁሉም ሴቶች እሱን ለማየት ከኋላ ኋላ እየተከተሉ ወደ ህንጻው እስኪገባ ድረስ ይሸኙታል። በሌላኛው ቀን ጂሽ ንግግር በሚያደርግበት ሴሚናር ላይ ሽንን ጨምሮ ሌሎቹ ሴቶችም የተገኙ ሲሆን ሽንም እዛ ያለች ኢንስታዋን በምትመለከትበት ጊዜ ጂሽ አው ከተባለች ልጅ ጋር የተነሳውን ፎቶ ትመለከትና ግንኙነት ውስጥ እንዳሉ በማሰብ በጣም ትናደዳለች። ሽን ፎቶውን በማየቷ በጣም የተበሳጨች ሲሆን በዚህም ምክንያት ሙሉ ቀን የጂሽን ፎቶ ስትመለከት ትውላለች። ጓደኞቿም የምታደርገውን ነገር ተመልክተው ፎቶውን በማየት ብቻ ምንም እንደማትፈጠር ይነግሯታል። በዚህ ሰዓት አጀን የተባለ አንድ የዛው ትምህርት ቤት ተማሪ አበባ ይዞ ወደ ሽን ጋር በመምጣት ፍቅሩን ይገልጽላትና የፍቅር ግንኙነት እንዲጀምሩ ይጠይቃታል። ሽንም ጥያቄው እንደማትቀበለው በመንገር እሷ ጂሽ እንደምትወደውና በቅርቡ ፍቅሯ ልትገልጽለት እንዳቀደች ትነግረዋለች። ጓደኞቿ ሜንን ሲሰሙ እሷን ለመርዳት በማሰብ ጅሽ ጋር ከመሄዷ በፊት ካስዋዋት በኋላ የተማሪዎቹን ትኩረት በመሳብ ከክፍሉ በድብቅ እንድትወጥ ያደርጋሉ። እናምሽን ጅሽን ለማግኘት ጎበዝ ተማሪዎች ብቻ ወዳሉበት ሕንፃ ትሄድና የፍቅር ጥያቄንም ስጦታዬንም ይቀበለኛል ብላ በማሰብ የፍቅር ኑዛዜዋን ማቅረብ ትጀምራለች። ነገር ግን ጂሺ በፍጹም ሊሆን እንደማይችልና ጎበዝ ያልሆኑና ሞኝ የሆኑ ሴቶች እንደማይመቹት በመግለጽ የፍቅር ጥያቄዋን እንደማይቀበላት ይነግራትና በቆመችበት ጥሏት ይሄዳል። ሽንም በዚህ በጣም ያፈረች ቢሆንም ማንም ስላላያት ግን ፈጣሪዋን ታመሰግናለች። ነገር ግን የደህንነት ካሜራ ኦፕሬተሩ ሁሉንም ነገር ስለተመለከተ ቪዲዮን ለተማሪዎቹ ያሰራጭዋል። ተማሪዎቹ ቪዲዮን እንደተመለከቱ በፍጥነት ወደ ሷ ጋር ይመጡና ከቧት ፎቶ ያነሷታል። ሺኔ ለት ትምህርት ቤቱን ጨርሳ ወደ ቤት እንደተመለሰች ስልኳን ስትመለከት ቪዲዮዋ ኢንተርኔት ላይ ተለቆ ሁሉም ሰው ቪዲዮዋን እጅ ተቀባበለ እየተሳለቀባት እንደሆነ ትመለከታለች። በተመሳሳይ ጊዜ አባቷ ከቤት ውስጥ በፍጥነት ወጡ፣ በአስቸኳይ እንድትሮጥ ይነግራታል። ሺኔው ለምን እንደምትሮጥ እየጠየቀችው ሳለ ከቤት ውስጥ ብዙ አይጦች ሲወጡ ተመልክታ ምን ተፈጥሮ እንደሆነ በማሰብ ላይ ሳለች በድንገት ቤታቸው ፈርስና ድምጥማጡ ይወጣል። በዚህም ክስተት የተነሳ ጋዜጠኞች ወደዚያ ይመጡና ምን ተፈጥሮ እንደሆነ ሺንና አባቷን ይጠይቋቸዋል። ጋዜጠኞቹን በመቀጠል አሁን ላይ ቤት አልባ መሆናቸውን በሚዘግቡበት ጊዜ ዜናው ባልተጠበቀ ፍጥነት ይሰራጫል። እናም የሺን ጓደኞች ሺንና አባቷ መጠለያ እንደሌላቸው ሲገነዘቡ የገንዘብ ማሰባሰብ ዘመቻን ይጀምራሉ። ሺንም ይህን ስትመለከት ከጓደኞቿ ለመደበቅ ብትሞክርም ሳይሳካላት ይቀርና ገንዘብ ወደ ተሰበሰበበት ቦታ ይዘዋት ይመጣሉ። ነገር ግን ሽኔ ማንንም እርዳታ እንደማትፈልግ በመናገር ገንዘቡን እንደማትቀበላቸው ትነግራቸዋለች። በተመሳሳይ ጊዜም ጂሽ ወደዚህ ይመጣና አባትሽ እርካሽ ቤት መግዛት አልነበረበትም በማለት አባቷን መውቀስ ይጀምራል። ሽንም በዚህ ትናደድና አባቷ የተሻለ ቤት ለመግዛት ጠንክሮ እየሰራ እንደሆነና እሷ እንደና ትምህርቴን ለማስተማር ብሎ የአቅሙ እንደጣር ደግሞ ልንገርህ ጥሩ ውጤት ማምጣት ማለት ጥሩ ባህሪ ያለ ማለት እንዳልሆነ በመንገር በሚቀጥለው ሴሚስተር ላይ እዚህ ቦርድ ላይ ስሜ ከአንተ ጎን ካልተጻፈ ሽን ሙትቻ ናት ብለጥራይን በማለት በጂሽ ላይ ትዝትበታለች። ሺን ወደ ቤት እንደተመለሰችም ከፍርስራሹ ላይ የተረፉትን እቃዎቿን መሰብሰብ ትጀምራለች። አባቷን በዚህ ጊዜ ወደ ሷ ይመጣና አሊ ለተባለው ጓደኛ የተፈጠረውን ሁሉ እንደነገረውና ሁኔታዎች እስኪስተካከሉ ድረስ በሱ ቤት መቆየት እንደሚችሉ እንደነገረው እየነገራት ሳለ የአሊ አሲስታንት በመኪና መጥቶ ወደና አሊ ቤት ይወስዳቸዋል። ወደና አሊ ቤት እንደደረሱ ሞቅ ያለ ሰላምታ ይለዋወጣሉ። በሚገርም ሁኔታም የአሊ ባለቤት ሺንም በአክብሮት ትቀበላትና ከመጨረሻ ልጇ ጋር ታስተዋውቃታለች። ከዚያም የምታርፍበትን ክፍል ልታሳያት እየሄዱ ሳለ ሺን ከንግግሯ ትልቋ ልጇ ከእሷ ጋር በአንድ ትምህርት ቤት ውስጥ እንደሚማር ትረዳለች። የአሊ ባለቤትም ቀጠላ አድርጋ ልጇ በትምህርት ቤት ውስጥ በጣም ታዋቂ እንደሆነ ትነግራትና በሕይወቷ ሙሉ ሴት ልጅ እንዲኖራት ትጓጓ እንደነበር በመግለጽ ከዚህ በኋላ ጓደኛ ማቾች እንደሆኑና ቀልዳዝ መስላ ምናልባት ማን ያውቃል አንድ ቀን የልጄ ሚስት ልትሆኝ ትችያለች ትላታለች። ሽን በመቀጠል በትምህርት ቤት ውስጥ የምትወደው ልጅ እንዳለና የፍቅር ጥያቄዋን ለመቀበል ፍቃደኛ ባይሆንም እሷ ግን አሁንም ድረስ እንደምትወደው ትነግራትና ወደ ክፍሏ ትገባለች። አመተኛቷን በፊት የጂሽን ፎቶዎች ለማቃጠል ወሰነ የነበረ ቢሆንም አላስችልሽ ይላትና ትተውዋለች። እናም ሽን የጂሽ ፍቅር አናቷ ላይ ስለወጣ ፎቶዎቹን በሁሉም እቃዎቿ ላይ እንዲሁም በብርድ ልብሷ ላይ ሳይቀር ሳትማቸዋለች። በዚህ ጊዜም በድንገት ጂሽ ወደ ክፍሏ ይመጣል። በዚህ ጊዜም ሽን ጂሽና አለ የመጀመሪያ ልጃቸው እሱ እንደሆነ ትገነዘባለች። ጅሽ በመቀጠል በቤት ውስጥ ያሉትን እቃዎች ሲመለከት ፎቶ እንዳለበት ያስተውልና በፍጥነት ፎቶዎቹ እንድታነሳለት ይነግራታል። ሽንም በራሴ ቀያ ገባህም በማለት ክፍሉን ለቆ እንዲወጣ ትነግረዋለች። ጅሽም በአንድ ቤት ምንኖርም ኖርም ደከኔ ስላንቻ ያገባኝ በማለት ክፍሉን ለቆ ይወጣል። በማግስቱ ጅሽ በሳይክል ወደ ትምህርት ልሂድ ሲል እናቱ ታስቆመውና ከሽን ጋር አብረው እንዲሄዱ ትነግረዋለች። በጉዞአቸው ላይ ሽን በጣም ደስተኛ እንደሆነች ከፊቷ ላይ ይነበብ ነበር። ትንሽ ከሄዱ በኋላ ግን ጂሽ ሳይክሉን ያቆመውና አንድ ላይ እንደሚኖሩ ለማንም እንዳትናገር ያስጠነቅቃትና ሁልጊዜም ቢሆን ከእሱ አምስት ሜትር እንድትርቅ በመንገድ እዚያው ጥሏት ብቻውን መንገዱን ይቀጥላል። ሺን በትምህርት ቤት ውስጥ ሳለች የጂሽ እና ጂሽ እየደነሰ የሚያሳይ ቪዲዮ ትልክላታለች። ሺንም ቪዲዮን ስታይ በሳቅፍ ረስ ትልና ለጅስ ትልክለት አለች። ጅሽም ሲመለከተው ለብቻዋ ላይ ያገኛት እንዳይፈልግ ይነግራትና ይገናኛሉ። የትምህርት ቤቱ ሴቶችም ይህንን ሲመለከቱ በጣም ይገረማሉ። ሺንም ሲገናኙ ከኔ ራቂ ብለክ ያስጠነጠቅኩ አንተ ነበርክ። አሁን ደግሞ ካላገኘሽ ብለት አስጨንቀኛለ ትለዋለች። ጅሽም ቪዲዮን ያሳያትና ላገኝሽ የፈለግኩት በዚህ ጉዳይ እንጂ ለሌላ ነገር አይደለም ሚልና ቪዲዮን አሁኑ ከስልኳ ላይ እንድታጠፋ ይነግራታል። ሺንም ይህንን አጋጣሚ በመጠቀም ከሱ ጋር ስምምነት ለመፍጠር ተወስንና ጎበዝ ከሚባሉ ተማሪዎች ተርታ እንድትመደብ በጥናቷ የሚረዳት ከሆነ ብቻ ቪዲዮ እንደምደልትለት፣ አለበለዚያ ግን ቪዲዮን ለቃ ለሁሉን ተማሪዎች በማዳረስ መሳቂያ መሳለቂያ እንደምታደርገው ትነግረዋለች። ይሽም አማራጭ ስለሌለው በስምምነቷ ሲስማማ ሺን በጣም ደስተኛ ትሆናለች። እናም በሂሳብ ላይ ጥሩ ውጤት እንድታመጣ እያስጠናት የነበረ ቢሆንም ሺን ግን ትንሽ የተቸገረች ትመስላለች። ነገር ግን ከብዙ ድግግሞሽና ጥረት በኋላ ነገሮችን በደንብ እየተረዳች ትመጣለች። በትምህርት ቤት ውስጥም በሄደችበት ሁሉ ትምህርቷ ላይ ትኩረት በማድረግ ማጥናቷን ትቀጥላለች። ይህንን ያስተዋለ ዋጀንም እሷን ከኋላ ኋላ እየተከታተለ መንገዷን ስትስት አቅጣጫዋን እያስተካከለ፣ አበባ ወድቆ ሊመታት ሲል ደግሞ እየተከላከለላት ከስር ስሯ መከታተል ይጀምራል። ይህ በእንዲህ እንዳለ ጅሽ በየመንገዱ ስታጠና ይመለከታትና አቤት ከገቡ በኋላ ፈተና ላይ ይመጣሉ ብሎ የሚያስባቸውን ጥያቄዎች እያሳያል የነገራትን በደንብ ማጥናት እንዳለባት ይነግራታል። ሽንም የነገራትን ጥያቄ መልስ ስታገኝ ድረስ መታገል ትጀምራለች። በመሀልም ዞር ብላ ጅሽን ስትመለከተው ደክሞ ስለነበር ጠረጴዛ ላይ እንደተኛ ታስተውልና ከአጠገቡ ሄዳ በመቀመጥ እንደማታሳፍረው ቃል በመግባት እሷም ከጎኑ ትተኛለች። የጂሽ እናትም ለጥናታቸው ብላ ቆሎ ነገር ይዛላቸው ስትመጣ ጂሽና ሺን ጎን ለጎን እንደተኙ ትመለከትና ፎቶ ታነሳቸዋለች። በፈተናው ቀን ላይ ሺን በተቻላት አቅም ሁሉንም ጥያቄዎች ለማጠናቀቅ ትሞክራለች። እናም ውጤት በሚለጠፍበት ጊዜ በቦርዱ ላይ ሄዳ ስሟን በጉጉት ጎበዝ ከሚባሉ ተማሪዎች ተርታ መፈለግ ትጀምራለች። ነገር ግን ልታገኙ አልቻለችም። እዛ ጋር የነበሩት ሌሎች ሴት ተማሪዎችም ያኔ ከጎበዝ ተማሪዎች ተርታ ስሜን ለጥፋል ብላ የፎከረችውን በማስታወስ በሷ ላይ ማፌዝ ይጀምራሉ። በዚህ ጊዜም የትምህርት ቤቱ አስተዳደር ከጅሽ ጋር ወደዛ ይመጣና የፈተናቸውን ውጤት ካንዴ ሁለት ቼክ ካደረገ በኋላ የአንድ ሰው ስም በስተት እንዳልተጻፈ ይገልጽና የሺንን ስም ከጎበዝ ተማሪዎች ተርታ ከጅሽ ጎን ይጽፈዋል። ጅሽን የምትወደው ልጅ ምን ስትመለከት በጣም ይከፋትና ትናደዳለች። በሌላ በኩል የሽን ጓደኞች የሽን ስም ከጅሽ ጎን በመጻፉ በጣም ደስተኛ ይሆናሉ። ሽንም በደስታ በስተመጨረሻ አንቢው ስሜ ካንተ ጎን ተጻፈ ስትለው ጅሽ እንኳን ደስታለሽ መልእክቱን ይገልጽላታል። በመቀጠል ሺንና ጓደኞቿ አንድ ላይ ተሰብስበው እየጨፈሩ ደስታቸውን ማክበር ይጀምራሉ። በማግስቱ የትምህርት ቤቱን 87ኛ ዓመት ክብረ በዓል በማስመልከት የተለያዩ ዝግጅቶች የተዘጋጁ ሲሆን ከነዚህም ውስጥ ሩጫ ሲኖርበት አጀን ከጂሽ ተቃራኒ ሆኖ በመወዳደር እሱን ካሸነፍኩ ሺን እኔን ትመርጠኛለች ብሎ በማሰብ ውድድሩን ለማሸነፍ የበኩሉን ጥረት ቢያደርግም ሳይሳካለት ይቀርና ጂሽ ውድድሩን ያሸንፋል። በሌላ በኩል የጂሽ እናት ጂሽን ከሚደግፉ ሴቶች መሃል ሆና ልጇን ማበረታታት ትጀምራለች። በዚህ ጊዜም አንድ ሀሳብ ይመጣላትና ጅሽናሽን አንድ ላይ ተኝቶ ያነሳቻቸውን ፎቶ ለሴት ተማሪዎቹ ትልክላቸዋለች። ሴቶቹን ፎቶውን ሲመለከቱ ጂሽናሽን በአንድ ቤት ውስጥ እንደሚኖሩ ይረዳሉ። ጀበ እንዲህ እንዳለ ጂሽ ውድድሩን ስለተሸነፈ በአጀን ላይ ሲሳለቅበት፣ አጀን ንዴቱን መቆጣጠር አቅቶት ከጅሽ ጋር ሊጣላ ሲ ሺን በመሃል በመግባት ካስቆመቻቸው በኋላ አጀን ጥሩ ሰው እንደሆነና እሱን እንደዚህ ባለ መልኩ መናገር እንደሌለበት ለጂሽ በመንገር ሲናደድ በጣም እንደሚያስጠላበት ትነግረዋለች። በዚህ ሰዓትም ከጂሽ ጓደኞች መካከል አንደኛው ሽንጂሽን የፍቅር ጥያቄ ስትጠይቀው የሚያሳየውን ቪዲዮ በትልቁ ስክሪን ላይ ለቀውና ተማሪዎቹ በእሷ ላይ መሳቅ ይጀምራሉ። ሽንም በዚህ በጣም ትናደድና ጂሽ ሴት መስለው ሲደንስ የነበረውን ቪዲዮ እሷን በትልቁ ስክሪን ላይ ትለቀዋለች። እዚ የተሰበሰቡት ተማሪዎቹም ይህንን ሲመለከቱ በጂሽ ላይ መሳቅ ይጀምራሉ። በተለይ ደግሞ አጀን እና ጓደኞቹ በጣም እየሳቁበት ስለነበር በሁለቱ ቡድኖች መካከል ከፍተኛ ጸብ ይፈጠራል። በዚህ ሰዓጅ ሽንን ለብቻዋ ለማናገር ማንም ወደ ሌለበት ቦታ ይወስዳትና ለምን እንደዚያ እንዳደረገች ይጠይቃታል። ሽንም ሁልጊዜ ጓደኞቿ ፊት ክብር እንደማይሰጣት በመንገር ይህንንም ያደረገችው ለእሱ ያላትን ስሜት ለመርሳት ብላ እንደሆነና አንድ ቀንም ትምህርቷን ስትጨርስ ከሱ የተሻለ ወንድ አግኝታ ከሱ ጋር የፍቅር ግንኙነት እንደምትጀምር ትነግረዋለች። ጂሽም ያለችውን ሁሉ ከሰማ በኋላ ወደ እሷ ጠጋ ይልና መቼም ቢሆን ልትረሳው እንደማትችል በመንገድ ጥሏ ትሄዳል። ሺን በመቀጠል ወደ ቤት በመመለስ ከጂሽ እናት ጋር ተቀምጦ ማውራት ይጀምራሉ። የጅሽ እናትም ሽለ ልጇ ልዩ ስሜት ስላላት በጣም እንደተደሰተችና ጅሽ እሷ ከመጣች ጀምሮ ባህሪው የተሻሻለ እንደመጣና ከዚህ በፊት ጅሽ አባቱ በስራ ቢዚ ስለሆነና ጊዜ ስለማይሰጠው ከሱ ጋር እንደማይስማማ እንዲሁም ሁሉም ሰው በሚባል ሁኔታ ጅሽ አባቱን ድርጅት በመውረስ ጥሩ አድርጎ እንደሚያስተዳድር ተስፋ እንደሚጥሉበት ነገር ግን እሷ የምትፈልገው የልጇን ደስታ ብቻ እንደሆነና ልጇን ከእሷ ጋር ደስተኛ የሆነ እንደሆነ ትነግራታለች። ሺንም በዚህ በጣም ደስተኛ ትሆንና ምንም እንዳትጨነቅ አረጋጋቻት። በኋላ ሁልጊዜም ቢሆን ከጂሽ ጎን እንደምትቆም ትነግራታለች። በማግስቱ ጂሽ ውጭ አገር ሄዶ ለመማር የሚያስችለውን እድል ለማግኘት የሚረዳው ወሳኝ ፈተና ነበረበት። በዚህ ሰዓትም ሺን ፈተናውን እንዲያልፍና ያቀደ ሁሉ እንዲሆንለት በማሰብ እድል ያመጣለታል ብላ የምታስበውን አንድ ጉዝ ነገር ቦርሳው ላይ ታንጠለጥልለታለች። ጂሽ በመቀጠል ፈተናውን ለመፈተን ረፍዶበት ስለነበር እየጣደፈ ወደ መፈተኛ ክፍሉ ሄደ ሳለ የትምህርት ቤቱን ደረጃ እወጣለሁ ሲል ተንሸራቶ ይወድቃል። ጂሽም እንደምንም ብሎ ተነስቶ ወደ ፈተና ክፍሉ ይገባል። ሊፈተን ሲል መልስ የሚሞላበት እርሳሱ ይሰበርበታል። በዚህ ሰዓትም ይህንን ሁሉ ጣጣ ያመጣብኝ ሺን እድልን ያመጣልሃል ብላ ቦርሳ ላይ ያንጠለጠለችው ነገር ነው ብሎ በማሰብ ቦርሳውን ይዞ እየሮጠ ከፈተና ክፍሉ በመውጣት ወደ መታጠቢያ ክፍሉ ይሄዳል። በመቀጠል ጅራሱን ለማረጋጋት ቡና ለመጠጣት አቅራቢያ ወዳለ ወደ አንድ ሱቅ ይሄዳል። በዚህ ጊዜ ምሽን ተደብቃ የተከታተለችው ደህና መሆኑን ካረጋገጠች በኋላ ወደ ቤት ልትይ ስትል በድንገት የሞተር አደጋ ይደርስባትና ራሷን ስታ ትወድቃለች። ጂሽሜን ይህንን ሲመለከት በፍጥነት ወደ ሆስፒታል ይወስዳትና ተገቢ ውን ምርመራ እንድታገኝ ያደርጋል። ሺንም ከነበረችበት በሰናን ስትነቃ ራሷን በቤት ውስጥ አገኘውና በሷ ምክንያት ጅሽ ፈተናው ስላመለጠው በጣም ትደነግጣለች። በዛ ሰዓትም ጅሽ ከአባቱ ጋር ተቀምጦ ፈተናው የመለጠው በሺን ምክንያት ሳይሆን እሱ መፈተን ስላልፈለገና የቤተሰቡን ድርጅት መውረስ ስላልፈለገ እንደሆነ ለአባትየው ሲነግረው አባትየው በጣም ይናደዳል። ዲሽም እስከ ዛሬ እናንተን ለማስደሰት ብዬ የምትፈልጉትን ነገር ሳደርግ ቆይቻለሁ፣ ከዚህ በኋላ ግን የምፈልገውንና የሚያስደስተኝን ነገር ነው ማድረግ የሚፈልገው በማለት ለተፈጠረው ነገር ይቅርታ ይጠይቃቸውና ቤቱን ለቅ ይወጣል። ሺንም ሁሉንም ነገር ሰምታ ስለነበር ወደ አባትየው ጋር ትሄድና ይቅርታ ጠይቀው ወደ ውጭ ወጣ ጂሽን መፈለግ ትጀምራለች። ካገኘችውም በኋላ እሱ ከሌሎች እንደሚለይና የፈለገውን ነገር የማድረግ ችሎታ እንዳለው እየነገረች ልታጽናና በመሞከር በሚያደርገው ነገር ሁሉ ከጎኑ እንደሆነችና ድጋፏ እንደማይለየው ትነግረዋለች። ጂሽ በመቀጠል ከቤተሰቦቹ ርቆ ለመኖር በመወሰድ ለራሱ ራሱ ኃላፊነት መውሰድ እንዳለበት ይሰማዋል። አባትዮው በጅሽ ውሳኔ በጣም የተናደደ ሲሆን ከቤት ለቆ በሚወጣበት በቀን ራሱ ሊሰናበተው ፈቃደኛ አልነበረም። ጂሽም በመቀጠል ዶናን ወደ ተባለ የቴክኖሎጂ ዩኒቨርሲቲ በመሄድ የሚፈልገውን የእንስሳት ጥናት ይጀምራል። ሺንም በእንስሳት ምርመራ ላይ እንደሚሰራ ስታውቅ ትንሽዬ ልጅ ትመጣና እንዴት እንደሚመረምረው እንዲያሳያት ትጠይቀዋለች። ጂሽም አንቺ ትቀልጃለሽ እኔ ስንት ምሰራው ስራ አለብኝ በማለት ከዚያ እንድትሄድ ይነግራታል። የዛን ቀን ምሽት ላይ ሽኝ ለጂሽ እራት በማዘጋጀት ልትሰጠውና እንዲሁም የሚኖርበትን ቤት ለማወቅ በድብቅ ከኋላው ትከተለዋለች። በድንገት ግን ወደሚኖርበት አፓርትመንት ጋር ስትደርስ የክፍላቸው ተማሪ የሆነችው ሳሁ ውጭ እየጠበቀችው እንደነበርና ተያይዘውም ወደ ቤቱ ገብተው መብራቱን አጥፍተው ሲተኙ ስትመለከት አንድ ላይ እንደሚኖሩ በማሰብ በጣም ትናደዳለች። ለማግስቱ አጀንን ለእርዳታ ትጠራውና ጂሽና ሳሁን በድብቅ እንዲከታተልላት ትነግረዋለች። በአትክልቱ ስፍራን ተቀምጠው ሳለ ጂሽና ሳሆ ወደዚያ በመምጣት ምን እየሰሩ እንደሆነ ይጠይቃቸዋል። ሽንም የፍቅር ቀን እያከበሩ እንደሆነ ስትነግረው ሳሆ እነሱን ፎቶ ማንሳት ትጀምራለች። ጂሽም ይህንን ሲመለከት በጣም ይናደድና ሽንን ለማናደድ ብሎ እሱም ከሳሆ ጋር ፎቶ መነሳት ይጀምራል። በሚቀጥለው ትዕይንት አጃን ከመኪናው ሹፌር ጋር ስምምነት በመፍጠር ፍቅረኛው ስትመጣ መኪናውን በፍጥነት እንዲነደው ይነግረውና የተወሰነ ገንዘብ ይሰጠዋል። እንደ አጋጣሚም ሆኖ ሳሆ ወደዚያ በመምጣት መኪናው ላይ ስትወጣ ሹፌሩ ፍቅረኛ እሷ እንደሆነች በማሰብ ማንንም ሳይሰማ መኪናውን በፍጥነት ማሽከርከር ይጀምራል። በሌላ በኩል ጅሽ ወደ ሽንጋር ይመጣና ወደ ሐይቁ ወስዶ በጀልባ ያዝናና ለምን ወደዚያ እንደመጣች ይጠይቃታል። ሽንም በምላሽዋ ማታ ላይ እሱንና ሳሁን አንድ ላይ ወደ አፓርትመንቱ ሲገቡ እንዳየቻቸው በመንገድ ምን ሊያደርጉ በዚያ ምሽት እንደተገናኙ ትጠይቀዋለች። በዚህ ሰዓትም ጅሽ ናና ስለተባለ በካንሰር በሽታ ስለተጠቃ ጻልጅ ታሪክ ይነግራትና የእሷ አባት ድርጅትና የሳዋ አባት ድርጅት በካንሰር በሽታ ለተጠቁ ህጻናት እርዳታ ስለሚሰጡ ስለሚያስፈልጉን ነገሮች ለመወያየት ከሳሁ ጋር እንደተገናኙና እሱ የአባቱን ድርጅት የመውረስ ምንም ፍላጎት እንደሌለውና ዋና ዓላማ የተሳካለት ታላቅ ዶክተር መሆን እንደሆነ ይነግራታል። ከዚያም ህልሙን የነገራት የመጀመሪያዋ ሰው እንደሆነ ሲነግራት ሺም በደስታ በጀልባው ላይ ስትዘን ጀልባው ይገለበጥና ወደ ውሃ ውስጥ ትወድቃለች። ይሽም ይህንን ሲመለከት እሷን ለማዳን እሱም ዘሎ ወደ ውሃ ውስጥ ይገባል። በሐይቁ ላይ የነበራቸውን ቆይታ ጨርሰው ወደ የቤታቸው ሊመለሱ ሲል የመጨረሻው መኪና እንደሄደ ገነዘቡና ሩም ይዘው በሆቴሉ ውስጥ ለማደር ይወስናሉ። ከዚያም ይዘው የመጡትን ልብስ ይቀይሩና ጅሽ የሚበሉትን ነገር ለመግዛት ከሆቴሉ ይወጣል። ሽንም በሆቴል ውስጥ ብቻዋ መሆን ያስፈራትና ዣንጥላዋን ይዛ በመውጣት ጅሽን መፈለግ ትጀምራለች። በመንገዷ ላይም የሆነ ሰው ከኋላዋ የተከተላት እንደሆነ በማሰብ በፍርሃት ዣንጥላዋን ጥላ እግሬ አውጪኝ ብላ መሮጥ ትጀምራለች። እየሮጠች ሳለም ጅሽን ታገኟለች። ጂሸንጂሽን ለምን ከሆቴሉ እንደወጣች ይጠይቃት ብቻዋን ስትሆን ፈርታ እንደሆነ ስትነግረው ድሮም እኮ ፈሪ እንደሆን ሻውቃለሁ ይልና አሁን በይ ብርድ እንዳይመታሽ በማለት ጃኬቱን ሰጥቷት ወደ ሆቴላቸው ይመለሳሉ። ተኝተውም ሳለ ጂሽ ቀድሞ እንቅልፍ ወስዶ ስለነበር ሺንም አይሰማኝም ብላ ወደፊት አንተን የምታገባ ሴት በጣም እድለኛ መሆን አለባት፣ ስለዚህ ከራሷ በላይ አንተን መወደድ አለባት በማለት ትናገርና እንቅልፏን ትተኛለች። ጂሽን በደንብ እንቅልፍ ወስዶ ስላልነበር ያለችውን በሙሉ ሰምቷታል። እሱም በምላሹ መቼም ቢሆን እንዳንቺ የምትወደኝ ሴት አላገኝም ብሎ ይናገራል። በማግስቱ ጠዋት ከንቅልፋቸው ልክ እንደተነሱ ጂሽ እናቱ ትዘውልለትና አባቱ በጠና ታሞ ወደ ሆስፒታል እንደገባ ትነግረዋለች። እነጂሽም ይህን እንደሰሙ በአፋጣኝ ወደ ሆስፒታሉ ይሄዳሉ። እዛ እንደደረሱ ሚሽን አባት የጂሻ አባት አሊ ለረጅም ጊዜ በልብ በም ሲሰቃይ እንደቆየና በስራው ምክንያትም ህመሙ እየተባባሰ እንደመጣበት ይነግራቸዋል። በዚህ ሰዓትም ዶክተር ወደ እነሱ ጋር ይመጣና የልብ ቀዶ ጥገና በአፋጣኝ ማድረግ እንዳለበትና መቼ መደረግ እንዳለበት እንደሚያሳውቃቸው ይነግራቸዋል። የጂሽ አሲስታንትን ቀጠል አድርጎ ኩባንያ የገንዘብ ችግር እንዳጋጠመውና የኩባንያው መስራቾች አባቱ ለሁሉም ውሳኔዎች ኃላፊነት የሚወስድበት ስብሰባ ማድረግ እንደሚፈልጉ ለጂሽ ይነግረዋል። ጂሽም ወደ ኩባንያው ሄዶ ነገሮችን መስመር ለማስያዝ ይወስንና ለእናቱ አባቱን በደንብ እንድትንከባከበውና አዲስ ነገር ካለ እንድታሳውቀው ንገር። ከረዳቱ ጋር ወደ ኩባንያው ይሄዳል። ሺንም ሳያት ከኋላው ተከትለው ስትሄድ ከሳሁና ሳሁ ካመጣቻቸው በልብ ቀዶ ጥገና ላይ ከተመሰከረላቸው ዶክተሮች ጋር ሲገናኝ ትመለከታለች። ጂሽ በመቀጠል ወደ ድርጅቱ በመሄድ ከድርጅቱ መስራቾች ጋር ይገናኝና የገጠማቸውን የገንዘብ ችግር ለመፍታት ይሞክራል። ይባን እንዳለ አባትዩ ቀዶ ጥገና ቢደረግለትም ለጊዜው ግን ያለበትን ሁኔታ እርግጠኛ መሆን አይቻልም። ይሽም ከውጭ የሆነ አባቱን እየተመለከተ ያሳለፋቸውን ጥሩ ጊዜያቶችን ማስታወስ ይጀምራል። በመቀጠል ለገጠማቸው የገንዘብ ችግር መፍትሄ ለማግኘት የድርጅቱ ንብረቶችን ግብጅቶችንና አክሲዮኖችን መመርመር ይጀምራል። ይህንንም እያደረገ በነበረበት ወቅት በጣም ደክሞ ስለነበር ስራውን እየሰራዛው ሶፋ ላይ ይተኛል። በዚህ ሰዓትም ሽኖለዚያት መጣና ብርድ ልብስ ነገር ጣለ ታደርግበታለች። በማግስቱ ጠዋት ከእንቅልፉ ሲነቃ ለነበረበት የሥራ ቀጠሮ እንዳረፈደ ያስተውልና እቃዎቹን ሰብስቦ ሺን ያዘጋጀችለትም ቡና እንኳን ሳይጠጣ እየተቻኮለ ይሄዳል። የዛን ቀን ምሽት ላይም ሺን የድርጅቱ በር ላይ ዣንጥላ ይዛ እየጠበቀችው ሳለ ዲሽ ወደ እሷ ይመጣና ለምን እንደመጣች ይጠይቃታል። ሺንም ለእሱ ተጨንቃ ዝናም እንዳይመታው ብላ ዣንጥላ ይዛለት እንደመጣች ስትነግረው ዲሽ እሷ እርዳታ እንደማያስፈልገውና በስራና በአባቱ ምክንያት ቢዚ ስለሆነ ለእሷ ጊዜ እንደሌለው በመንገር ከእሱ እንድትርቅ ሺን ወደ ቤት እንደተመለሰች ብቻዋን ግቢ ውስጥ ቁጭ ብላ በነበረበት ሰዓት አባቷ ወደ እሷ ጋር ይመጣና ለእሷ የመጥናትን ቦታ እንድታገኝና ስሜቷን መቆጣጠር መልመድ እንዳለባት ይነግራታል። ከጥቂት ቀናት በኋላ የጂሻ አባት አሊ የጤና ሁኔታው እየተሻሻለ በመምጣቱ ቤተሰቦቹ በሙሉ በዙሪያው ተሰብስበው እሱን መንከባከብ ይጀምራሉ። በዚህ ሰዓትም አባትየው በሱና በሳው መካከል ያለው ግንኙነት ምን እንደሆነ ልጁ ጂሽን ይጠይቀዋል። ጂሽን በምላሹ ሳሁን የሚያገባ ከሆነ ለድርጅታቸው ትልቅ የሆነ ኢንቨስትመንትን በማምታት በማምጣት የገጠማቸውን የገንዘብ ችግር መቅረፍ እንደሚችል ይነግረዋል። አባትዩ ማግባት የሚፈልግ ከሆነ የሚወደውት ልጅ ብቻ ማግባት እንዳለበት እየነገረው ሳለ ሺም በድንገት ወደዚያ በመምጣት በጎ እንደሆነ የጂሽ አባትን ትጠይቀዋለች። ጂሾ መቀጠል ሺንን ለብቻ ለማናገር ወደ ውጭ ይዟት ይወጣና ትምህርቱን አቋርጦ ሳሁን ሊያገባት እንደሆነ ይነግራታል። ሺንም መልካም ጋብቻ እንዲሆንለት በመመኘት ህልሜ እውን ይሆናል ብዬ አስቤ ነበር። ነገር ግን ከዚህ በኋላ እንደማይሳካ ስላረጋገጥኩኝ አንተም መከታተል አቁማለሁ በማለት እያለቀሰች ቦታውን ለቃ ትሄዳለች። በመቀጠልም ወደ ጅሽ ቤተሰቦች ቤት ትመለስና እቃዋን በመሰብሰብ ውሳኔዋን ለጅሽ ቤተሰቦች በማሳወቅ እስከ ዛሬ ድረስ ላደረጉላት ነገር ታመሰግናቸውና ተሰናብታቸው ትሄዳለች። በሚቀጥለው ትዕይንት ሺም በአንድ ሆስፒታል ውስጥ ነርስ በመሆን ስታገለግል እንመለከታታለን። ሺም በመቀጠል ኢንስታ ላይ ገብታ ስክሮል እያደረገች ሳለ ጅሽና ሳሁን አንድ ላይ ሆነው ትመለከታቸዋለች። በዚህም ተናዳ በነበረበት ሰዓት ጂሽ በቀድሞ ትምህርት ቤታቸው ውስጥ ንግግር ሊያደርግ እንደሆነ የሚገልጽ ጽሁፍ ትመለከትና በዝግጅቱ ላይ ልገኛ ልገኝ እያለች ውዝግብ ውስጥ ትገባለች። በስተ መጨረሻ ግን ለመሄድ ትወስንና እሱ ሳያት በድብቅ ከተማሪዎቹ ጋር ተቀላቅላ ፕሮግራሙን ለመከታተል ትወስናለች። ቦታው ላይ ስትደርስም ጅሽን ብቻ ታገኘዋለች። ጅሽን ሚስቷን ለማግኘት ብሎ እንዲ እንዳደረገና አሁንም ድረስ ተወጅኝ እንደሆነ ለማወቅ ብዬ ነው እንዲያደረግኩት። ያለፉትን ቀናት አንቺ የሌለሽበት በአንቺ ትዝታ ተውጬ ያሳለፍኩት። እንደምወድሽ የገባኝ ካጣሁሽ በኋላ ነው ይልና እንደሚወዳት በመንገር እንድታገባው ይጠይቃታል። ሺንም የታገብኛለች ጥያቄውን በመቀበል በስተመጨረሻ ህልሟ በመሳካቱ ደስተኛ ስትሆን እያስመለከተን ታሪካችን ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ እንደዚህ አይነት ምርጥ ምርጥ ፊልሞች ሲለቀቁ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግና የደውለውን በተን በመጫን ቤተሰባችን መሆን ትችላላችሁ።